ይኸውልሽ ከዚህ በኋላ አረቄ የሚባል ነገር አፋችን ላይ አይደርስም። እኔ ብገለኝ በዚህ በዚህ አይደለም በዚህ ብታርደኝ አልጠጣም አረቄ። መጨረሻችን በቃ ዛሬ ግን አንድ ጨዋታ አጫውትሻለሁ። ካወቅሽው ለመጨረሻ ጊዜ አረቄ እንጠጣለን። ካወቅኩት? አዎ አረቄውን እሸፍነዋለሁ፣ በዚህ ማለት ነው። የት ውስጥ እንዳለ ትነግሪኛለሽ። ይሄ ይሄ እራሱ ነው ራሱ ነው። ቅዳው። አንተ ደውለህ እኔ ስልክ ካላነሳሁ ችግር የለውም ምክንያቱም እያየሁት መቼ ዝም እንደማለት ታውቃለህ። ስራ ላይ ሆኜ ቢዚ ሆኜ ነው የሚሆነው ወይ ስልክ ላይ ሆኖ ነው የሚሆነው። አንተ ካላነሳህ ግን እኔ ደውዬ አንተ ስልክ ካላነሳህ ማለት ግን ችግር ተፈጥሯል። በቃ መለየት ነው የምፈልገው። ፍቅር ቀንሷል፣ ጠልተኛል ማለት ነው፣ አትወደኝም ጊዜ እስኪ እንዴት ነው ጣሊያትን ከገባበት ገብተው እስኪ እንዴት ነው ኢትዮጵያ ነፃ ያወጧት በአጭሩ ያስረዱት ተባሉ። ደጃዝማች ሳበራ እባላለሁ። የማይችሉት ቋንቋ የለም፣ ሁሉም ቋንቋ ይችሉታል። ስ መጀመሪያ ጉድራት የምትባል ቦታ ላይ ሰፈርን። ከዚያ ጦር ጎራዴያችንን ስለን ፈረሳችንን አዘጋጅተን እየተጠባበቅን እያለን መጣ ጣሊያን መጣ ጣሊያን። በሰማይ በምድር እሳቱን እያዘነበ የትንግባ የትንግባ? ተጉድራት የሮጥን፣ ተጉድራት የተንደረደርን። የትንገባ ውቅሮ። ተጉድራት ውቅሮ የአንድ ሰዓት ተኩል መኪና፣ አንድ ሰዓት ተኩል መንገድ ነው። እኛ በሩጫ ባርባዳ ይቃገባል

ተሰባስበን ረሳችን የቀረው መንገድ ላይ ነው። ራሱን ቀድሞ ቀድሞ ሲንግል ስትሆን ሰው ሰላም ስትል እንዶ ባይ ራሱ ጮኸ እንዴት ነህ? ሰላም ነህ? አለን አለን። ልክ ሚስት ስታገባ በአንድ እጅ ነው ሰላም ነው አለን። ልጅ ስትወልድ በአንገት ነው። ምንድነው ግን ልሳናችን የሚዘጋው ምናችንን እየወሰዱት ነው? ኧረ በስመ አብ ባያዩኝ ሁሉ እላለሁ። አንዳንዴ ሰላምን ብላችሁ ሰዎች ባያዩኝ

በእስቲፎም ሲንግል ፌንት በልተን ፍንግል ባናታችን ትክል በላቸው ራሱ የዳምጠው ፊት ይዞ ቲክቶክ ላይ ፈመሰ ኢንፊኒክሱን ጦዞ ዲቃላ አበዛብን እያለ ተሟዞ ባይስ ደስ የሆነው አዋርዱን ሲበላ ጀለስም ፈመሰ እየጠጣ ጠላ። እና እኔ የምላችሁ ስንቶቹ በቲክቶክ ስኬት ላይ ሲደርሱ የእርሷ ለመፈመስ ምንድነው? ቆይ ሶርሱ ንገሩኝ፣ በስሱ ፎሎም እንዳረሱ በሼርም አዳርሱ።

ወንዱ አስራ ስድስት ነው። እና ምን እንፈልጋለን እና ጀለሶቻችን ገና ተፍተፍ ሲሉ ምን ከነጫጫው፣ በቃ ቢሽና፣ ኮምፕሊት አላገባም። ትዳር እዛው፣ ሌላ አይነት ኮንትራክት ከተፈጠረ አሁን፣ አንዳንድ የእሱ አይነት ኮንትራት ተመጣ ነው እንጂ ያኛው አብረን ነው። ሃሊማ፣ የት ነው ያለሽው? የሚለውን ድምጽ ሰማ፣ እጅጉን እረበሻለሁ። ብዙ ወጣቶች ገንዘብ ሲያገኙ የሚሄዱበት ቦታ ሩቅ አይደለም፣ ሩጠ ወደ ቴሌብር ነው። ድሮ ሰላሳ ብር ስታገኝ ችፕስ ወይ ዳቦ ትገዛለ። አሁን ግን ሩጠ ወደ ቴሌብር ታስገባለ። እኔ ህይወቴን ጥሩ አርግ የምኖር ሰው ነበር። አንድ የተረገመ የብሩክ ወንድም አሸናፊ ህይወቴን በጠበጠው። አቪያተር ደግሞ አስጀመረኝ። ሲፈልግ በፈረስ ሲፈልግ በቤቲንግ ህይወቴ ተበላሸው ነበር አቆንኩስን መልሶ አቪያተር በጠበጠው። ውቭ የሚለው ድምፅ ለብዙ ወጣቶች ረብሻ ይፈጥራል። ሰያው ማን አስማተኛው? እንይልሻለሁ አረባ ከእንዴት ቅድም የሽንት ቤቱን በርሰ ከፍተው መብራቱ ራሱ አይበራም። አንተ ያመሃል? እንዴት ፍሪጅ ውስጥ እኮ ነው የሸነኸው።